ቅዱስ ቅዱስ ቅዱስ ተብላ የምትመሰገን የሰራዊት ጌታ ያለም ንጉሥ ኢየሱስ ክርስቶስ ለዚህ ሰዓት ለዚች ደቂቃ ስላደረስክን እናመሰግናሃለን። ይቅርባይ የጌታችንን የአምላካችንን የመድኒታችን ክርስቶስ አባት ሰውሮናልና፣ ረድቶ ጠብቆ አቅርቦናልና፣ ተቀብሎ አጽንቶ ጠብቆናልና፣ እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚች ለት በህይወታቸው ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራ ሁሉ ስለ ስራ ሁሉ በስራ ሁሉ ውስጥ እናመሰግናለን። ሰውረኸናልና ረተ ጠብቃ ቅርበናልና ጠብቀ ጽንተ ጠብቀኸናልና እስከዚህ ሰዓት አድርሰኸናልና እናመሰግናልና። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማያት ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀህ ስለ ጠላት ጠላትን ግፈኛውን ታጠፋው ዘንድ የጣቶች ስራ ባሰባዎቹ አንተ የሰራቸው ጨረቃና ከዋክብት እናያለን። ታስበው ዘንድ ሰው ምንድነውን? ትጎበኘ ዘንድ ሰው ልጅ ምንድነውን? ከመላእክት ጥቂት ታሳነት ክብረ ክፍሮ ምስጋና ዘውድ ከለለው፣ በእጆች ስራ ሁሉ ላይ ሾመ። በኪሩቤል አድሬ የምትኖር አምላካችን ሆይ በመላይት ዘንድ ትከብራለህ፣ ስንመሰግናለህ። የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደርገን አንተ የምስጋና ቅድስና እናስብ ዘንድ የማይታየው ምስጋናና አቀርብልህ ዘንድ የሁላችን መጠን ተቀበለ ሰማይ ምስጥር በምናስብበት እምነት ረብን ጥቅምን ስጠን። ሁላችን ያለመጨነቅ ያለመሸነፍቅ ያለመሰናክል ጠብቀን፣ እግሮቻችን ከድጥ አይኖቻችንን ከንባ ሰውነቶቻችን ከኃጢአት ሞት አድነን። ከቅድሞ ጀምሮ ያገለግሉ ወዳጆችን ልመና አስብ፣ በአንተ ከዳንስ ጋር ቁጠረን። በአንድ ልጅ በርሱ ያለ ክብር ገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ሁሉን የምትስ ጌታ ሆይ እንለምናለን እንማልዳለን። በመላው ሌሊት እንደጠበቀን ወደ ቀደሙ ራ እንዳደረስከን በሚመጣው ሌሊት ጠብቀን፣ ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስድ አዘናድነን፣ ከአመፀኛና ከሀሰተኛ ሰው ተበጀን። ሰው እንደመሆናችን የበደነ የተሰወረውን ይቅርበል፣ አንተ እግዚአብሔር ሰው ወዳጅ ነህና። በአንድ ልጅ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ እስከ ትረሳኛለህ እስከ መቼ ፊትህን ከእኔ ትመልሳለህ? እስከ መቼ በነፍሴ ያዘን እኖራለሁ? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለች? እስከ መቼ ጠላቶች ጠላቶች በእኔ ታባያሉን? አቤቱ አምላኬ የተመለከተኝ ስማይ፣ ለሞት እንዳያንቀላፋ አይኖችን አብራቸው። ጠላቶች አሸነፍነው እንዳይሉ የሚያስጨንቁኝ ኔ ብናቦት ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ፣ ልቤም በማዳንህ ደስ ይለዋል። የረዳኝ እግዚአብሔርን አመሰግናለሁ፣ ለሁሉ ለእግዚአብሔር ስመ መዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ ያለምን ኃጢአት የምታርቅ የእግዚአብሔር በጋ ንተንና ይቅርበልን። በአባት በጥበብ መስፈርት ከሰማይ ወርዳሃል። እናንተ የፈጠርከው የማይ ተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላእክትን ረቂቃን የሚያገለግሉን እሳትን ነበልባል የሚያደርጋቸው የምድር አይቶ እንድትቀጠቀጥ ያደርጋታል። ተራሮችን የዳሰሳቸዋል ይጨሳሉ። አለምን ያስቀንጥ አምላካችን እግዚአብሔር በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ወይ በሰውጣት መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረ የምትረዳ አንተ ነህ። የሐዋርያት ጌጣቸው የኔዳን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ሙታን የምታነሳቸው ኢየሱስ ክርስቶስ ወይ ለአብ ሀይሎ ጥበብ የምትሆነ እንተን እናመሰግናለን። ዛሬም ለዘውትርም ለዘላለም አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራው ቀን ፈጥነ ስማኝ። ዘመኑም እንደ ጢስ አልቋልና አጥንቶችም እንደሳደረቋልና ተከሰብኩ ልቤም እንደሳደረግ ህል መብላት ተረስቶኛል። እና ከጭወትም ድምፅ የተነሳ ስገቢ አጥንቶች ላይ የተጣበቀ እንደሜዳ እያወንኩ ለሊትም በሆነ ቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ሰርጉኛል፣ የሚያሳድዱ ተማማሉ። በእኛ መድን ደርቅም ያለውና መጠጥም ከንበ ጋር ጠጥቻለሁ። እና ከቁጣ መክሰፍት የተነሳጣ ጥለኛል እና ዘመኔም እንደ ጥላ አለፈ። እኔም እንደሳደርቅ ያለው። አንተ ግን አቤቱ ለዘላለም ትኖራለህ። መታሰብ ያለ ልጅ ልጅ ና አንተ ተነስተህ ጽዮንን ይቅር በላት ይቅር ትላት ዘንድ ጊዜ ዋናና ዘመናም ደርሷል። ና ባሪያዎች ድንጋዮች ወዷል ና መሬቷን አክብሯታል ና ቤቷ አሕዛብ ስምህን ነገሥታት ሁሉ ክብርን ይፍሩ። እግዚአብሔር ጽዮንን ይሰራታል፣ በክብርም ይገለጣል። ና ወደ ሬ ጸሎት ተመለከተ ልመናቸውን አልናቀም። ይህች ለሚመጣ ትውልድ ተጻፈች። የሚፈጠር ህዝብ እግዚአብሔር አመሰግኗል። ከሰማዩኑ መቅደሱን ተመልክቷል። እግዚአብሔር ከሰማዩኑ ምድን ጎብኝቷል፣ የእስረኞቹን ጩኸት ይሰማ ዘንድ የተገደሉ ሰዎች ያድን ዘንድ የእግዚአብሔር ስሙን በጽዮን ምስጋና በኢየሩሳሌም ነብርዘዝ አንድ አሕዛብ በአንድነት በተሰበሰቡ ግን ነገሳት ምን እግዚአብሔር ይገዙ ዘንድ ባይሉ ጎዳና መለሳቸው። የዘመን ማነስ ነገር በዘመን የመኩል የታቱ ሰለኝ ዓመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀድመህ ምድር መሠረት ሰማያቶች ስራ ናቸው። ነሱ ይጠፋሉ፣ አንተ ግን ትኖራለ። ሁሉም እንደ ልብስ ያረጃል እንደ መጓን አጸፊያም ትለውጣቸው ያለ የለውጥም አለ። አንተ ግን ዋንተን ዓመታት ከቶ ያልቅም። የባሪያቸው ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ ከጥፋት ሰዓት የታደነን ዘንድ ከክፉ ሰዎች ተንኮል ከሀኬትም ከስርዓት ድንገት ከሚመጣበት መከራ አቤቱ አምላካችን መዚ ሰዓት አድነን። አለምን ያስክ አምላካችን እግዚአብሔር አንተነህ አቤቱ አምላካችን ረድኤት፣ ድህነት የሚገኝ ከአንተ ዘንድ ነውና ጌትነት የተማጽነ ሁሉ ባሪያህን ዳዊትን ከክፉ ጦርነት ያዳንከው ዳንኤልን ከአናብስት አፍ እና ንከረበናታናን ያዘራ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካለውያን ከአመፀኛ ትውልድ አድነን፣ ነፍሳችን ስጋችን በቸርነት ጠብቅ። ቤተ ክርስቲያናችን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ይቅርበልን። አባታችን በሰማይ የምትኖረ፣ ወደ ፈተና አታግባን፣ ከክፍሉ አድነን እንጂ። ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜው እና በየሰዓት ሁሉ ላለ ድካም ያልሀኬት እናገለግል ዘንድ ርዳን። በአንድ ልጅ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትረም ለዘላለሙ አሜን። አቤቱ በማት አተቅሰፋይ በመቅሰፍትም አትገሰጸኝ። ፍላንሳዎች ወግተውኛልና እጆችም በላይ ላይ ክብደውብኛል እና ከቁጣ ፊት የተነሳ ለስገደነት የለውም። ከኃጢአቴ ፊት የተነሳ ለአጥንቶች ሰላም የላቸውም። ኃጢአቴ ከራሴ ጸጉር በዝቷልና እንደ ከባድ ሸክም በላይ ላይ ክብዶኛልና። ከስንፍና ፊት የተነሳ አጥንቶች የሸተቱ በሰበሱ እጅግም ጎሰጎጎበት ሁልጊዜም በትካዜ እመላለሳለሁ። ነሴም ስድብ ጠግባለች እና ለስገደነት

አምላኪ ሆይን የለመርዳን ፍጠን። ሁሉን የምትይዝ እግዚአብሔር ሆይን እንለምናለን ማለዳለን። ለታመሙት ወንድሞቻችን ይወታች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችንን ህፃናቶቹንም ጨምርና ህይወታቸውን ሰጣቸው። ወደ መንፈስ ማርቅ ደሆን ሁሉ መሁሉ ከነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ስጋ ወደማ የምታድን ስጋ ወደማ ሁሉ የምትጎበኝ አንተነ በርኩሳን መናፍስት የሚጨነቁትን ነፃ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም እረፍት ሰጥተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጣት ስደድ። ከየራሳችን የቁራኝነት ደዌ ያርቅ፣ ፍጹም ደህንነት ስጠን። በአንድ ልጅ በሱ ያለ ክብርጹ ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት ኃጢአቴን ደምስስ። እስከ በደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ

ደስታ ለማዳን ስጠኝ፣ በጽኑ መንፈስ አጽናኝ። መንገድ ለሀጠ ያስተምራቸው ዘንድ ዝንጎች ወደ አንተ የመለሱ ዘንድ የመድኒት አምላክ እግዚአብሔር ከደም አድነኝ። አንድ በቴም ፓንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈታፌን ምስጋናን ይውራ። መስዋዕት ብትወድስ በሰጠሁ ነበር። የሚያቀጥሉ መስዋዕት ደስ ያሰኝም። የእግዚአብሔር መስዋዕት የዋ መንፈስ ነው። የተዋረደውን የዋውን ልብ እግዚአብሔር አይልቅም። አቤቱ በውዴታ ጽዮንን የኢየሩሳሌም ቅጽሮች የታነጹ የጽርቁ መስዋዕትን በሚያቀጥል መስዋዕትን በወደድ ጊዜያን ጊዜ በመሰወል የፈሬዳዎች ይሰዋሉ። አቤቱ ምረት ፈጥኖ በላችን ላይ ትደረግ። የፊት ብርሃን በሰውነታችን ላይ የሚያድን ምረት ይምጣ። ደስ የሚያሳይ ቸርነት ይገለጽ። አቤቱ ከክፉ ነገር ከሰጠት ሁሉ ጠብቀን፣ እንደተናገርከው ተቀብልን። በእኛና በአንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይቻላልና ቁጥር በሌለው በቦታ ሁሉ እንሰግድላለን። ድካማችንን ትሸከማለህ፣ አጢያታችንን ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህ። እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክም ያሳድረኛል በረብቷ ዘንድ አሳደገ የነፍሴ መለሳ ስለ ስሙ መጽርቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትር ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀል በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽቧም የተተረፈረፈውን ያደረካልም። ምረት በሕይወቴ ዘመን ይከተለኛ ይከተለኝ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኖት ምሕረቱ ለዘላለም ነውና እና ጌቶችን ጌታ አመስግኖት ምሕረቱ ለዘላለም ነውና። እርሱም ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሰራ ምሕረቱ ለዘላለም ነውና እና ምድርን በውኃ ላይ የጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና እና ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምረቱ ለዘላለም ነው እና ከብኩራቸው ጋር ግብፅን የመታ ምረቱ ለዘላለም ነው። እስራኤል ከመካከላቸው ያወጣ ምረቱ ለዘላለም ነው እና በጸናች እጅ በተዘረጋችም ክንድ ምረቱ ለዘላለም ነው። የኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ነው እና ፈርዖን እና ሰራዊቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነው እና ህዝቡን በምድረ በዳ ይመራ ምረቱ ለዘላለም ነው። ካለት ውሃን ያፈለቀ ምረቱ ለዘላለም ነው። ታላላቅ ነገስታትን የገደለ ምረቱ ለዘላለም ነው። ጽኑዋን ነገስታቱን የገደለ ምረቱ ለዘላለም ነውና ሞሪያ ንጉስ ሲሆንን ምረቱ ለዘላለም ነው። የባሳ ንጉሳ ግን ምረቱ ለዘላለም ነውና ርስታ አድርጎ የሰጠ ምድራቸውን ምረቱ ለዘላለም ነውና ለባሪያው ለእስራኤል ርስታ አድርጎ የሰጠ ምረቱ ለዘላለም ነውና እግዚአብሔር እኛን በመወወራዳችን አስቦናልና ምረቱ ለዘላለም ነውና ከጠላቶቻችን ምጃድኖናልና ምረቱ ለዘላለም ነውና ለስጋ ሁሉ ምግብር የሚሰጥ ምረቱ ለዘላለም ነውና የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑት። ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑት። ምሕረቱ ለዘላለም ነውና ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለንጽሄት ለቅድስት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስን መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን ለማምለክ ያጸናን ዘንድ በቤታችን ጸሎታችንን አሳረግልን፣ ኃጢአታችንን ማስተሰርይልን፣ በጌታችን መንበር ጸሎታችንን አሳረግልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንን አለሳችን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓትም ላደረሰን ለእሱ ላሉሉ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜቱ እና በየሰዓቱ ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ወይ ደስ ይበልሽ፣ ነጽ ድንግል ወይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችን የሚያስተስርዝ ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ግን አምራች የምትወኝ አምላክን የወለድሽን የጽሄት ቅድስ ድንግል ማርያም ወደስ ይበሪ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በ በለሽ የባህርያችን መመኪያ ወይደስ ይበሪ። አምላካችን አማሌን የወለድሽልን ወይደስ ይበለሽ። በጌታችን በኢስኩሴት ፊት እውነተኛ አስታራቂ ወሬ ታስቤ ዘንድ ኃጢአታችን የሚያስተሰርልን ዘንድ ለዘላለሙ አሚን። የምረት አባቴ ጸጣ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ጸሎትና ልመናችንን ይቀበልልን። ለዓለሙ ሰላም፣ ለእኛም ለሕዝበ ክርስቲያኑ መረጋጋትን ያድለን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋት ከመለግደት፣ ከረሃብ፣ ከጦርነት፣ ቆረሽ በሽታ፣ ከድንገተኛ ሞት፣ ከከሳፊ ከሰፊ ሰይጣን ይጠብቀን። በህመም ላይ ላሉ ወገኖቻችን ፈውሱን ጤናውን ያደላቸው፣ ሰላሙንም ይስጣቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን፣ ያዘኑትንም ያጽረናልን። የሚፈታተነን የሚጻረረን ተጻራሪ በኃይለ መስቀሉ ቀጥቅጦ ከእግራችን በታች ይጣልልን፣ ያስወግድልን። አጽራሪ ቤተክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማ፣ አጽራሪ ምእመናንን ያቸው ለቃሉም ተገዢ ያደርጋቸው። በትዳር ያላችሁ ትዳራችሁን ይባርክ ልጆቻችሁን ይባርክ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ ይስጣችሁ። በጸሎት አስቡን አትርሱን ብለው የተማጸኑትን በምሕረቱ በቸርነቱ ሁላችንን የሚያስበን ሀሳበ ልቦናችንን ይሙላልን ይፈጽምልን ያድርግልን። የምሕረት አባት ይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰላሙን ፍቅሩን ለሁላችንም ያድለን። የተራቡትን ያብላልን የተጠሙትን ያጠጣልን የተራቆቱትን ያልበስልን። ዝናብ ምረቱን እክለ በረከትን የበረከት የምረት ጠል ያድርግልን። ጾም ጸሎታችንን ይቀበልልን ለብርሃነ ትንሣኤው በሰላም በፍቅር በአንድነት በሃይማኖት በመግባባት በመረዳዳት በመደጋገፍ ሁላችን ያደርሰን። የምረት አባት እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንም ይጠብቀን። እግዚኦ፣ እግዚኦ፣ እግዚኦ ከሚያስብል መከራ ይሰውረን። ያድነን ለቃሉ ተገዢ ያድርገን። ለቅድስት ቤተ ክርስቲያን አስራት በኩራት የምታወጡ የተራበ የምታበሉ የተጠማ የምታጠጡ መልካም ስራ የምትሰሩ ስጦታችሁን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግስት ሰማያት መሮሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ሰራ ቢምቀኝ ያልተመለከተው ንጹህ እንጀራ ከሙሉ ጤንነት ጋር ያድላችሁ ይስጣችሁ። ተጻራሪ ለቃሉ እንዳንገዛ የሚያደርገን ፍቅርን ይነሳ፣ ሰላምን የሚነሳ በትዳራችሁ በህይወታችን በአገልግሎታችን በዙሪያችን የሚዣበቡ የዲያብሎስ ሰራዊት እኛም ማናያቸው እነሱ እየተከታተሉ መረብ ውስጥ እንድንገባ የሚፈልጉትን እንደ ጉም እንደ ጭስ በት ነው ያጥፋልን፣ ያስወግድልን፣ ይሰርልን። የምረት አባት የመስቀሉ በረከት ረድኤቱ አይለየን። ስለ እናቱ ስለ ንፅ ስለ ቅዱስ ድንግል ማርያም ብሎ ይማረል። ስለ ቅዱሳን መላይ ስለ ቅዱሳን ነቢያ ስለ ቅዱሳን ሐዋርያት ስለ ቅዱሳን ሰባይታ ስለ ቅዱሳን ጻድቃን ስለ ቅዱሳን አበው ብሎ ብረቱን ቸርነቱን ይላክልን። የቸርነቱን ስራ ይሳልናሚን። አቡነ ዘ በሰማያት አባታችን ሆይ በሰማያት የምትኖር ስመ ይቀደስ፣ መንግስትህም ትምጣ፣ ፍቃድህም በሰማይ እንደሆነ እንዲሁም በምድር ትሆን። የለት እንጀራችን ስጠር ዛሬ፣ በደላችንን ሁሉ ይቅርበለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል ክብር መስጋና ለዘላለም አሜን። በቤታችን ቅድስት ንጽሕት ድንግል ማርያም ሆይ በበላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረሽነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ወይ ደስ ይበልኝ ጸጋን የተመላ ክብር ተወይ ደስ ይበልሽ፣ ጸጋን የተመላ ንጽህ ተወይ ደስ ይበልሽ። ለውል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለመኘልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ሊቀ ኢየሱስ ክርስቶስ ስራ የኃጢአት የው ኃጢአተ ሁሉ ህዝብ ከማይሰራ ኃጢአት እግዚአብሔር እፍትሃ እግዚአብሔር ይባርክን አሜን። ይደረግልን እግዚአብሔር ከሁላችን ጋር ይሁን። የበረከት አባት